በጣም ትልቅ ደስታ እየተሰማኝ የምናገረው ነገር ወንድሞቻችን ከዚህ በፊት የነበሩት ከንቲባ አቶ ዶክተር ድረስ ሳሉ እንደዚሁም ደግሞ እነሸ ሰዒድ ጀምረውት የነበረውን ፕሮግራም የዒድ ቦታ ይሄው የባለፈው ዓመት ዒድ ላይ አቶ ጎሹ ጋር አብረን ቁመን እናስቀጥለዋለን፣ እንጨርሰዋለን ብለን ቃል ገልተን ነበረ። አሁን እን ሆኖ አይተነዋል። አላሁ አክበር አላሁ አክበር። ወንድሞቻችን ያደረጉልን አስተዋጽኦ ይህ ነው የሚባል አይደለም። በየመስሪያ ቤቱ በየቦታው ያሉት በየደረጃቸው ያሉት ወንድሞቻችን ላደረጉልን ትብብር በሙስሊሙ ስም በጣም አርገን እናመሰግናቸዋለን። አላሁ አክበር አላሁ አክበር። አዩሃል ሙስሊሞን ይሄ የምናየው ቦታችን የእያንዳንዳችሁ የሙስሊሞቻችሁ እጃችሁ ያረፈበትም ቦታ እውን ሁኖ ማየት ይሄ ትልቅ ደስታ ነው። ይሄ ምንድን ነው የሚያመላክተው? አንድነትን፣ አብሮ መሆንን፣ መተጋገዝን፣ ለሚመጣው ነገር ሁሉ አንድ ሁኖ መሰለፍ። ይኸው ይሄ ብቻ አይደለም፣ ሌላም ነገር ማድረግ ይቻላል። አዮኻል የኸዋ በዚህ ላይ መጠናከር ያስፈልጋል እንሻአላህ። የቆየነው ዒባዳ ላይ ነው። አላህ ጋና የቆየነው ፊታችንን በዒባዳ ዙረን ቆይተናል። ዱዓ ስናደርግ ነው የነበረው። አሁን ስናረግ የነበረው ነገር ለሀገራችን ሰላም ዱዓችንን መቀጠል መቻል አለብን። ዒዱን ስናከብር ደግሞ የተለያዩ ወንድሞቻችን የተፈናቃዮቹ፣ ሚስኪኖቹ በየቦታው ያሉት እህት ወንድሞቻችን፣ እናቶቻችን ይህን ዒድ አብረው